ይህን በድጋሚ መጥቻለሁኝ። እንግዲህ ባለፈው በሀዩ ዙሪያ ቪዲዮ ሰርችላችኋለሁኝ ማለት ነው። በዛ ቪዲዮ ብዙዎቻችሁ አስተያየታችሁ ተመችቶኛል ማለት ነው። በቃ ጥሩ የሆነ አስተያየት ነው የሰጣችሁ፣ ትክክለኛ አስተያየት ነው የሰጣችሁ። ብዙዎቻችሁ ደግሞ ለምን አምጥተሽ እንትናሻ ፖስተሻት ምናምን ያላችሁኝ አላችሁ። እንዲህ እኔ አንጥቼ ፖስተታት እሷ በቤቷ ስፖስተው መች ፈራች ማለት ነው እና እሷ አልፈራችም እኮ በቤቷ ፖስተ ስታደርገው፣ ታዲያ እኔ ምን አስፈራኝ? እሷ የፖስተችውን ሆኖ አምጥቼ ለእናንተ የሸር ያረኩላችሁ እና ይሄ ምንም እንትን የሚያስብል ነገር ያለው አይመስለኝም። እና ትክክል ነው ደግሞ የተናገርኩትም ያወራሁትም ይኸው። ዛሬ የሚዥላችሁ መጥቻለሁ። ይኸው ዛሬ ደግሞ ጸጉሯን ገልጣ መታለች ማለት ነው። አለቀ። ይሄ ነው። እኔ እኮ የተናገርኩ ሲጀመር ወድጄ አይደለም ማለት ነው። የእውነቴ ነው። አትወክይም ማለት ትክክል ነኝ ጸጉር ነበር የቀረን ይሄው ጸጉርን ደግሞ ዛሬ አሳይታናለች ማለት ነው በዚህ መልክ እንደምታዩት ይሄው እዚህ ጋር አሳይታናለች እንግዲህ ማለት ነው በኤፍቢ መንደር አሁንም ይሄ ፎቶ መነጋገሪያ እየሆነ ነው ያለው ማለት ነው ሰላም እንዴት ናችሁ ደህና ናችሁ ወይ አይን አለም ነኝ ለዚህ ቤት አዲስ ከሆናችሁ ቤተሰብ ሆኖ አብራችሁ ላላችሁ አመሰግናለሁ ዛሬም እንግዲህ በድጋሚ በሀዩ መጥቼላችኋለሁኝ ሀያት ቲክቶክን ታቋታላችሁ መቸው ብዬ አስባለሁ ማያውቃት ሰው የለም አንዳንዴ እኮ ዝነኛ መሆን እኮ ይገርማል። እውነት ዝነኛ መሆን እኮ ታዲያ እምነትን ወደኋላ መተው አይደለም እኮ ዝነኛ መሆን እኮ እምነቱን የሚይዙ አክብሮ ወደፊት እንዲያውም ሲሄድ ነው ሰው ሁሉም ነገር የተስተካከለ የሚሆንለት ብዬ ነው የማስበው፣ እውነት ለመናገር ማለት ነው። እና ዛሬ ደግሞ ሀዩ እንዲያውም የሆነ ፎቶ አላመጣሁላችሁም፣ ትቸዋለሁ። እውነት ለመናገር ማለት ጥሩም አይደለም ብዬ አላመጣሁትም፣ የእውነት ስነግራችሁ። ይኸው ባለፈው ለታ ግን ያንን ቀሚስ ለብሳ ፖስት ስታደርግ ፀጉሯን ሸፍነው ነበር። ዛሬ ደግሞ ይሄ ፀጉሯን እንደዚህ ገልጣው መታለች ማለት ነው። ይሄ ነበር የቀረን ነው የሚሉት ሁሉም በኤፍቢ ራሱ ብታው ማንን ነው ፀጉርሽን ማየት ነበር የቀረን ፀጉርሽን የማየን ነው የሚሉት። እና ማለት አይዶኑ አላቅ ብቻ ምክንያቱም የሚቀርም ግን እምነት ነበር። እምነትን ስናከብር ጥሩ ነው ብዬ አስባለሁ። ሁሉም ነገር ፈጣሪያችንን ስንወድ ነው የሚሆንልን ሁሉም ነገር የሚሳካልን በኛ ሩጫና በኛ ትግል የሚሆን ነገር የለም። ፈጣሪ ሲጨመርበትና እሱን ሳናስቆጣ ከሱ ጋር አብረን ስንሄድ ነበር ሁሉም ነገር ያመረ የሚሆንልን ብዬ ነው የማስበው። እና ታዋቂ ናት ዝነኛ ናት አይኖ ሀብታም ናት አይኖ ግን ደግሞ ይሄ ተገቢ ነው ብዬ አላስብም። ገባችሁ? ምክንያቱም እንደዚህ እየሆነች ምንም የምታስተምረው ነገር ያላት አይመስለኝም። ይቅርታ አድርጉልኝና እና ዛሬም እንግዲህ ያው ነጭ ነጩ ልንገራችሁ ብዬ ነው የመጣሁት። ዝም አለልም እንዴ እዚህ አይነት ነገር ሳይ እየተሰማኝን ሐሳቤን እናገራለሁ ማለት ነው። እና ይሄ ሊያስቆጣችሁ ወይም ሊያስቀይማችሁ አይችልም፣ ምክንያቱም አንድ ሰው ሐሳብ መስጠት ይችላል። እና ስለዚህ ይሄ የሚያስቆጣ ነገር ያሉ አይመስለኝም። ሀዩ ግን እንዲህ የትነስ እነስመክርሽ ብትመለሽ ጥሩ ነው ባይ ነኝ። ማለት ጥሩ አደለም እንዴ ዝም መሆን እና ብትመለሽ አሪፍ ነው ብዬ ነው የማስበው፣ እውነት ለመናገር ስለዚህ ብቻ አላቅም፣ እውነት ሳመናገር እናንተ ደግሞ የምትሉት አላቅም። እንግዲህ የኔ ሀሳብ ይሄ ነው፣ እናንተ ደግሞ ሀሳባችሁን ስጡ። ሀዩ ብትመለሽ ጥሩ ነው። ብርም ቢሆን ያልቃል፣ ዝናም ቢሆን ይቀራል። ሁሉም ነገር ከፈጣዶች ጋር ስትዋደጂ ነው ሁሉም ነገር የሚያምርልሽ ብዬ ነው የማምነው። ይህን ነው የምመክርሽ። ያው ሁላችንም እኔ ጣርቃኔ ምናምን ሳይሆን እንዴትነት ያለኝ ምክር ነው ይሄ። ማለት እንዲሁም እናንተ እኮ ሾፍን ፍን ብላችሁ ደስ የምትሉ ሰዎች ናቸው። ስለዚህ ይህንን ትንሽ ነ እየተገላለሽ አሁን ነው ወይስ እያስተማርሽ ነው? እንዲያንቹ ያሉትን እንዲህን የተገላልጣችሁ ምናምን ነው እኮ እያሳየሽ ያለሹ ብዬ አስባለሁ። ሌላ ነገር ምንም እያሳየሽ አይደለም። አመሰግናለሁ። መልካም ምሽት